እንዴት ናችሁ? ውድ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻነላችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። እንደተለመደው ዛሬም በዝውውር ርዕሰ ጉዳዮች ሰፋ አድርገን ልናቀርብላችሁ ወደ እናንተ በድጋሚ ተገናኘን። ስለምታደምጡን ከእኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። የዛሬውን ፕሮግራማችንን እየመራን ከእናንተ ጋር ቆይታን እናደርጋለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን በዝውውር ፕሮግራሞቻችን ማንቸስተር ዩናይትድን የተመለከቱ የዝውውር ጉዳዮችን ዛሬ ሰፋ አድርገን እናነሳለን። እንዲሁ ደግሞ የአርሰናልንም የዝውውር ጉዳዮች በተለይ በጠረና በክረምት እየታቀዱ ስላሉ የዝውውር እቅዶች በስፋት እናነሳለን። ሌሎችንም ክለቦች የተመለከቱ ሰፋ ያሉ ጉዳዮቻቸውን ወደ እናንተ ለማድረስ ቆይታን የምናደርግ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰ እንገናኛለን። አብራችሁኝ ነው። ቶትናም ሆትስፐርስ የዩቬንቱሱን አጥቂ ዶሻን ቭላሆቪችን ለማስፈረም ፍላጎት ያለው ሲሆን ፋቢዮ ፓራቲቺ ይህንን ጥረት ሊመራ ይችላል የሚል መረጃ እየወጣ ነው። የ25 ዓመቱ ሰርቢያዊ ተጫዋች ከጣሊያኑ ክለብ የመልቀቅ ዝውውርም ስሙ በትልቁ እየተነሳ ነው የሚገኘው። በጥር ወር እሱን ለመሸጥም ዝግጁ ናቸው የጣሊያኑ ክለብ ዩቬንቱስ። ከቲቢ አር ፉትቦል በወጣ ዘገባ መሰረት እንደሚያሳየው ከሆነ እሱ በ20 ሚሊዮን ፓውንድ አካባቢ ዋጋ የሚገኝ ተጫዋች እንደሆነ ይነገራል። ቶትናም የመክፈል አቅም ያለው ሲሆን፣ ዝውውሩን ማጠናቀቅ ይችሉ እንደሆነ ደግሞ ወደፊት የሚታይ ጉዳይ ነው። ሌሎች ክለቦችም ሰርቢያዊውን ኢንተርናሽናል አጥቂ ለማስፈረም ፍላጎት አላቸው። ነገር ግን በውሰት ሊያስፈረሙት ነው ፍላጎታቸው በሌላ በኩል ቶተንሃም በጠሯር በቋሚ ዝውውር ለማስፈረም ዝግጁ ነው። ይህም ደግሞ በዝውውር ውድድር ውስጥም ጥቅም አስገኝቶላቸዋል። ዩቬንቱስ ተጫዋቹን በቋሚነት ማስወጣትም ይፈልጋሉ። ስፐርስ በአጥቂ ክፍሉ ላይ ተጨማሪ ጥራትና የተጫዋቾች ጥልቀትን ሊፈልግ ይችላል። እናም ሰርቢያዊው ደግሞ ተስማሚ ግዢ ይሆናል። ባለፉት ዓመታት በጣሊያን ራሱን አረጋግጧል። እናም ለእንግሊዝ እግር ኳስም የሚያስፈልገው የአካል ብቃትም አለው። ለጀማሪ ቦታ ከዶሚኒክ ሶላንኬ ጋር መፎካከርም ይችላል። እንግሊዛዊ ኢንተርናሽናል ያለማቋረጥም ጎል ማስቆጠር አልቻለም። እናም ለመጫወት የሚደረግ ተጨማሪ ፉክክርም ተስማሚ ይሆናል ተብሎ ነው የሚጠበቀው። ቶተንሃም የ25 ዓመቱን አጥቂ ምርጡን ማውጣት ከቻለም ለነሱ ጥሩ ንብረትም ሊሆን ይችላል ተብሎ ነው የሚገመተው። ለእንግሊዝ እግር ኳስ የሚያስፈልጉት ቴክኒካል ባህሪያቶች ያሉት ሲሆን፣ ለቶተንሃምም የማጥቃት መስመር አዲስ ገጽታን ሊጨምር ይችላል። ኳስ የመያዝና ሌሎችን ወደ ጨዋታ የማምጣት ችሎታው ከፍተኛ ዋጋ ያለው ሊሆን ይችላል ዶሻን ቭላሆቪች በዚህ የውድድር ዘመን ስድስት ግቦችን አስቆጥሯል ስፐርስ ፍላጎቱን በኦፊሻላዊ ጥያቄዎች ይከተል እንደሆነ ማየቱ አስደሳች ነው የሚያደርገው የወጣው ዘገባ እንደሚያሳየው ከሆነ ለጥራቱ ተጫዋች በጣም ምክንያታዊ ነው እናም ኢንቨስትመንቱን ወደፊትም በቀላሉ ሊያረጋግጥ ይችላል ተብሎ የሚጠበቅ አይነት ዝውውር ይሆናል ተብሎ ነው የሚታሰበው ቻልሲ እና ሊቨርፑል ከተከላካዮች ጋር ስማቸው መያያዝ የቀጠለ ሲሆን በቅርቡ በትኩረታቸው ውስጥም ያለው ስም ዳዮት ኦፓሚካኖ ነው። የ27 ዓመቱ የፈረንሳይ ብሔራዊ ቡድን ተጫዋች ለባየር ሚኒክ ጥሩ ብቃትን ያሳየ ሲሆን ሁለቱም ክለቦች የኦፓሚካኖን ፊርማ ለማስጠበቅም ፍላጎት ነው ያላቸው። በመጪዎቹ ወራት ጥያቄ ይዘው ይመጡ እንደሆነ ማየቱ አስደሳች ያደርገዋል። ጋዜጠኛ ግሬም ቤሊ ለቲቢ አር ፉትቦል እንደተናገረው ከሆነ በእንግሊዝ ውስጥ ስለ ማርክ ጉሂ እያሰብንና እየተነጋገርን ነው። ነገር ግን በአውሮፓ ብዙዎቹ ስለሚነጋገሩት ስም ደግሞ የፈረንሳዊው ኮከብ ዳዮት ኦፕ ካሚካኖ ነው። እሱም በአሰልጣኝ ቪንሶን ኮምፓኒ ስር ከባየር ሚኒክ ጥሩ ብቃትን እያሳየ ነው። ከጥቂት የፕሪምየር ሊግ ክለቦች የተገኙ ምንጮችን ስጠይቅም ኦፓሚካኖ ከመልቀቅ ይልቅም የመቆየት እድሉ ሰፊ እንደሆነ ያምናሉ። ነገር ግን ከባየርን ጋር ስምምነት ካልተደረሰ በ2026 መጀመሪያ ላይ ኦፓሚካኖ አቅርቦቶች እንደሚያቀርቡለት ባየርንም እርግጠኛነት እንደሚስበው ሊነገር ይችላል። እናም ቸልሲ፣ ሊቨርፑልና ማንቸስተር ሲቲ እሱን ለማስፈረም ባለው ውድድር ውስጥም ገብተዋል። ሁሉም በከፍተኛ ደረጃ እንግዲህ ፈልጉታል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ቸልሲ የኦፓሚካኖ እርዳታ ሊጠቀምም ይችላል። ቸልሲ በተከላካይ መስመር ተጋላጭ ሆኖ ታይቷል እናም በዛ የሜዳ ክፍል ደግሞ ተጨማሪ ጥልቀትም ያስፈልጋቸዋል። አብዛኞቹ ተከላካዮች በጉዳት ችግሮች እየተሰቃዩ ነው። የ27 ዓመቱ ተጫዋች ተጨማሪ ጥራትና ጥልቀትም ለቡድናቸው ያመጣል። በጀርመን ሻምፒየንም ጥሩ ብቃትን እያሳየ ሲሆን በፕሪምየር ሊግም የመሳካት ብቃትም ይኖረዋል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ሊቨርፑል በኦፓሚካኖ ላይ ፍላጎት አለው። በሌላ በኩል ሊቨርፑል በተከላካይ መስመሩ ላይ ተጨማሪ ጥልቀትም ያስፈልጋቸዋል። በዚህ የውድድር ዘመን ከኋላ በኩል ደካማ ሆነው ታይተዋል። ኦፓሚካ ኦፓሚካኖ ለሀገሩ ልጅ ኢብራሂማ ኮናቴ ተስማሚ የረጅም ጊዜ ምትክል ሊሆን እንደሚችል ነው የሚነገረው። ኮናቴ በውድድር ዘመኑ መጨረሻ ውሉ የሚያበቃ በመሆኑ ሊቨርፑል በሱ የሚፈጠረውን ክፍተት መሙላትም ይኖርበታል ተብሎ ይጠበቃል። የ27 ዓመቱ ተጫዋች በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን አዲስ ፈተና ለመውሰድ ትክክለኛ ጊዜ ነው። ወደ እንግሊዝ መዘዋወሩ ለሱ ተስማሚ ሊሆን ይችላል። በጀርመን የሊግ ዋንጫዎችን አሸንፏል እናም አሁን ላይ አዲስ ፈተና ሊፈልግ እንደሚችል ነው የተገለጸው። ቸልሲ እና ሊቨርፑል በዓለም ላይ ካሉ ታላላቅ ክለቦች መካከልም አንደኛው ሲሆኑ እነሱን የመቀላቀል እድልም ለኦፓ ሚካኖ ለመተውም ከባድ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡም የሚገኙት። ቶተንሃም ሳሙ አኪዮን ከፖርቶ በማስፈረም የአጥቂ ክፍሉን ለማሻሻል ፍላጎት አለው። የ21 ዓመቱ ተጫዋች በዚህ የውድድር ዘመን በጥሩ አቋሙ ላይ ይገኛል። ሁሉም ውድድሮችም 11 ጎሎችን አስቆጥሯል። ቶትናም ፊርማውን ለማግኘት ከፍተኛ ፍላጎት ያለው ሲሆን አሁን ደግሞ ዝውውሩን ለማጠናቀቅ የሚያደርገው ጥረትንም እያፋጠነ ነው። ተጫዋቹ በውል ውስጥም 88 ሚሊየን ፓውንድ የመልቀቂያ ዋጋ ያለው ሲሆን ቶትናም ለመክፈል ፈቃደኛ ይሆን እንደሆነ ማየቱ አስደሳች ያደርገዋል። ከፌጂያስ የወጣ ዘገባ እንደሚያመለክተው አጥቂ የሚፈልገው ቶትናምን ብቻ አይደለም፤ ከምርጥ ተፎካካሪያቸው አርሰናል ጋርም ፉክክር ይገጥመዋል። ፖርቶ በውድድር ዘመኑ መካከልም እሱን ለመልቀቅ ፍቃደኛ ይሆን እንደሆነ የሚታየ ነው። እሱ ደግሞ ለሁሉም ቁልፍ ተጫዋችም ሲሆን፣ በጥሮር ደግሞ መልቀቁ ለፖርቱጋሉ ክለብ ከባድ ጉዳት ይሆናል ተብሎ ነው የሚጠበቀው። ስፔናዊ ዋጥቂ በአውሮፓ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ጊዜም አለው። በፕሪምየር ሊጉ ለማሳካትም የሚያስፈልጉት ሁሉም ባህርያቶች አሉት። እናም አኪዮ ለቶትንሃም ቁልፍ ተጫዋች ሲሆን ዶሚኒክ ሶላንኬ ደግሞ ያለማቋረጥ ግቦችን ማስቆጠር አልቻለም። እናም ሪቻርልሰንም ክለቡን ከተቀላቀለ በኋላ በአንጻራዊነት መካከለኛ ብቃትን እያሳየ ነው የሚገኘው። ይህ በእንዲህ እንዳለ አርሰናልም አጥቂውን ይፈልጋል። በቅርቡ ቪክተር ዮኬሬሽን አስፈርሟል። በእርግጠኝነት ሁለት ጥራት ያላቸውን አጥቂዎችን መጠቀም የሚችሉ ሲሆን ስፔን አቢብ ኢንተርናሽናል ከስዊድን አቢብ ኢንተርናሽናል ጋር ለጀማሪ ቦታ መፎካከር ይችላል። ለመጫወት የሚደረገው ፉክክር ሁሉንም ተጫዋቾች እንዲያድጉ ይረዳቸዋል። አርሰናል የሊግ ዋንጫውንና የዩኤፋ ቻምፒየንስ ሊግን ለማሸነፍ ተስፋ ያደርጋል። በርካታ ጥራት ያላቸው ተጫዋቾችንም በእጃቸው መያዝ ይኖርባቸዋል። ሌላ አጥቂ መኖሩ ተስማሚ ይሆናል ተብሎ ነው የሚጠበቀው። የሃያ አንድ ዓመቱ ተጫዋች ወደ ፕሪምየር ሊጉ የመዘወር ሀሳብ ይስበዋል ተብሎ ይታሰባል። ይህ በሙያው ውስጥም ትልቅ እርምጃ ሲሆን፣ በእንግሊዝ መደበኛ እግር ኳስ ጨዋታዎችን ማግኘትም የበለጠ እንዲያድግም ሊረዳው ይችላል ተብሎ እንደሚጠበቅ ነው መረጃው ያሳየው። እንደ ቲም ቶክ ዘገባ ከሆነ ባርሴሎና ባለፈው አመት ማንቸስተር ዩናይትድን ከለቀቀ በኋላ በናፖሊ ጥሩ ብቃት እያሳየ የሚገኘውን ስኮት ማክቶሚኔን ባልተጠበቀ ሁኔታ ለማስፈረም እየፈለገ ነው። የ28 ዓመቱ የመሃል ሜዳ ተጫዋች ለቀጣዩ የክረምት ተጫዋቾች የዝውውር መስኮት በካታላኑ ግዙፍ ክለብ እየተዘጋጀ ባለው የሶስት ተጫዋቾች ዝርዝር ውስጥ ይገኛል። ሪፖርቱ አክሎም ቶተናም ሆትስፐርስና ኒውካስል ዩናይትድ ፍላጎት እንዳላቸው ገልጿል። ይህም ለአውሮፓ ውድድሮች በሚፎካከሩት በእነዚህ ሶስት ክለቦች መካከል የዝውውር ፉክክር ሊኖር እንደሚችል ያመለክታል። ሆኖም ግን ናፖሊ በውድድር ዘመኑ አጋማሽ ቁልፍ ተጫዋቾችን ለመልቀቅ ፍቃደኛ ስላለሆነም ማንኛውም ሊፈጠር የሚችል ስምምነት እስከሚቀጥለው ክረምት ድረስም መጠበቅ ይኖርበታል ተብሎ ነው የሚታሰበው። ስኮት ማክቶሚኔ ወደ ሴሪኤው ከመጣ ወዲህ ያሳየው ለውጥም በጣሊያን ከፍተኛ ሊግ ስኬታማ ታሪኮች ውስጥም አንደኛው ነው። ስኮትላንዳዊው ብሔራዊ ቡድን ተጫዋችም ከጣሊያን እግር ኳስ ፍጥነትና ታክቲካዊ ፍላጎቶች ጋርም በፍጥነት ተስማምቶ በናፖሊ አመራር ስርም ቁልፍ ሰው ሆኗል። በዚህ የውድድር ዘመን እስካሁን ባደረጋቸው ስምንት ጨዋታዎች በቀጥታ ለሶስት ግቦችን ማስተዋጽኦ አድርጓል። ይህም በአጥቂው ክፍል ውስጥም እያደገ ያለውን ተጽዕኖም በትልቁ የሚያሳይ ነው። ለባርሴሎና ስኮት ማክቶሚኔ ላይ ያላቸው ፍላጎት የመሀል ሜዳ መረጋጋትንና የአካል ብቃት ጥንካሬ ፍላጎታቸውን የሚያንጸባረቅ ነው። እነዚህ አንዳንድ ጊዜ የጎደላቸው ባህሪያቶች ናቸው። ፔድሪ፣ ጋቪ ፍራንኪ ዲዮንግን ያካተተ በቴክኒክ የተካነ የመሃል ሜዳ ቦታ ቢኖራቸውም ነገር ግን ደግሞ ኮቢ ቢኖራቸው ደግሞ የካታላኑ ክለብ በአካል ብቃትም ራሱን ማሳደግና የመከላከል ሚዛንንም እንዲሁ ማስጠበቅ የሚችል አይነት ተጫዋች እንደሚሆን ይታመናል። ማክቶሚኔ እንደ ተከላካይ አማካይ ወይም ደግሞ የበለጠ ወደፊት በሚገፋ ሚናም የመስራት ችሎታው ለአሰልጣኝ ሃንስ ፍሊክ ማራኪ አማራጭ ያደርገባል ሆኖም ግን የናፖሊ አቋም ግልጽ ነው። ክለቡ በጥሬ ዝውውር መስኮት ማክቶሚኔን ለመሸጥ ምንም አይነት ፍላጎት የለውም። አሁን ያሉት ሻምፒዮኖቹ ናፖሊዎች በዋንጫ እንግዲህ መካከል በአውሮፓም እንዲውጥሩ ድርድር ዓመትን ለማሳለፍ ትኩረት ያደረጉ ሲሆን የመሃል ሜዳ ተጫዋቹን ለእቅዳቸውም ወሳኝ አካል አድርገው ነው የሚመለከቱት። ባርሴሎና ስኮት ማክቶሚኔል ለማስፈረም እስከ ክረምት ድረስን መጠበቅ አለበት ስለሆነ ማንኛውም ድርድር እስከ ውድድር ዘመኑ መጨረሻ ድረስ በፋይናንስ ሁኔታቸውና በተጫዋቹ ፍላጎት ላይ በመመስረት ለውይይት የበለጠ ክፍት ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች ያሳዩት። ቶትንሃም እና ኒውካስል ዩናይትድም የስኮት ማክቶምኔን ሁኔታ በቅርበት እየተከታተሉ ነው። የስፐርስ አሰልጣኝ ቶማስ ፍራንክ የመሃል ሜዳውን ጥልቀትን ለመጨመርና የፕሪምየር ሊግ ልምድ ያለው ተጫዋች ለመጨመርም እንደሚፈልጉ ተዘግቧል። ኒውካስል ደግሞ ብሩኖ ጉማሬሽንና ጆኤል ሊንተንን ሊያሟላ የሚችል ተጫዋች አድርገው ይመለከቱታል። ከበርካታ የፕሪምየር ሊግ ክለቦች ውድድር ይጠበቃልና ባርሴሎና ስኮት ማክቶሚናን ወደ ካምፕኑ ለማምጣትም ቁም ነገር ከሆነ ወሳኝ እርምጃ መውሰድ ሊኖርበት ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ናፖሊ ከማንቸስተር ዩናይትድ ኮቢ ማይኖን በጥር የዝውር መስኮትም ለማስፈረም የታደሰ ጥረትም እያደረገ ነው። የአፍሪካ ዋንጫ እየተቃረበ ሲሆን ቶማስ ፍራንክ ለዞምቦ አንጉይሳ ደግሞ ካሜሮንን ለመቀላቀል ዝግጁ በመሆኑ የሴሪኤው ሻምፒየን ክለብ ዋንጫውን እንዲሁም ደግሞ በአውሮፓ ውድድሮችም በትልቁ ምኞቶችን ለማስጠበቅም የመሃል ሜዳ ተጫዋቾችን ማጠናከር ቅድሚያ የሚሰጡት ነው። የ20 ዓመቱ ኮቢ ማይኖ በክረምት የተጫዋቾች የዝውውር መስኮት የውሰት ውይይትም ተደርጎበት ነበር። እናም ለአርሰናል ባሳየው መረጋጋት ብቃትም ምክንያት አሁንም እንደ ናፖሊ ዝርዝር ውስጥም እንደሚገኝ ጭምር ነው ዘገባዎች እያሳዩ እንደሚገኙ መረጃዎች እየወጡ የሚገኙት። ሆኖም ግን ከኦልድ ትራፎርድ የቅርብ ጊዜ የሚወጡ መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ ለመሀል ሜዳው ደግሞ ተጫዋች አነስተኛ የመጫወቻ ጊዜ ቢሰጠውም ወጣቱን ተጫዋች ለማቆየት ግን ይመርጣሉ ተብሎ ይታሰባል። የናፖሊ ለኮቢ ማይኖ ያለው ፍላጎት አዲስ አይደለም። በክረምቱ የዝውውር መስኮት ለማስፈረም ሞክረው ነበር። ነገር ግን አሰልጣኝ ሩበን አሞሪም የተጫዋቹን ጥልቀት ለመጠበቅ ሲሉ መሀል ሜዳው ላይ በክለቡ እንዲቆይም ለማድረግ ውሳኔውን አሳልፈዋል። ለናፖሊ የዘምቦ አንግዌሳ የአፍሪካ ዋንጫ መቅረት ከጥልቅ ተፎካካሪ ወይም ዲፐር ኮንትሮለር አጠገብ እንግዲህ ማስገባት የሚችል ወይም ጨዋታዎችን ሲጠብቁ ደግሞ የመሀል ሜዳውን ማጠናከር የሚችሉበት ታማኝ ስምንት ቁጥር ወይም ስድስት ቁጥርን በጣምራ መጫወት የሚችል አይነት ተጫዋች አስፈላጊነቱን ያሳድጋል። የጣሊያኑ ክለብ በክረምቱ የውሰት ዝውውርን ይጨምራል ተመሳሳይ መዋቅርም እንደገና እንደሚያቀርብም ይጠበቃል ተብሎ ነው የሚታሰበው። ማለትም ቀጥተኛ የውሰት ዝውውር ወይም ደግሞ ከአፈጻጸም ጋር የተያዘ ውልም ያለው የውሰት ዝውውር ሊያቀርቡ ይችላሉ። ናፖሊ በቅርቡ ለኮቢ ማይኑ ጥያቄ ያቀርባል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ አቋም ጉዳዩን ያወሳስበዋል። ኮቢ ማይኑ አሁን ካሉት የክለቡ ተጫዋቾች በጣም ብሩህ ተሰጥኦዎች አንደኛው ተደርጎ ይወሰዳል። ማንቸስተር ዩናይትዶች በሌሎች ቦታዎች ለብሔራዊ ቡድን ጥሪዎችም እየተዘጋጁ ነው። እናም በተለይም ጉዳቶችና ተጫዋቾችን ማዘዋወርም የማይቀር በመሆኑ በውድድር ዘመኑ አጋማሽ ቡድኑን ለማሳነስም ፍቃደኛ አይደሉም። ዩናይትድ ተጫዋቹን ለማቆየት ያለው ምርጫ እስከሚያመለክተው ማንኛውም ስምምነት ውይይትም ለመጀመር እንኳን ጠንካራ ማረጋገጫዎች፣ ጉልህ የሆነ የውሰት ክፍያ፣ ግልጽ የአጠቃቀም እቅሮችና ምናልባትም የመግዛት አማራጭ አለመኖሩን የሚጠይቅ ይሆናል። የፉትቦል ኢንሳይደር እንግዲህ ባልደረባ የሆነው ፑታሩርክ እንደተናገረው ከሆነ ከዚህ ቀደም ኮቢ ማይኖ ጎበዝ ተጫዋች እንደሆነም ገልጾት እንደነበር የምናስታውሰው ነው። እንደ ዘገባዎች ከሆነ ሪያል ማድሪድ ኤርሊንግ ብራውት ሃላንድን ለማስፈረም ከፍተኛ ዝውውር እያሰበ ሲሆን ክለቡ የአጥቂ መስመሩን ለማስተካከልና ቪኒሲዮስ ጁኒየርን ለመልቀቅም ከወሰነ የዚህ የማንቸስተር ሲቲ አጥቂ ስም በዝርዝሩ አናት ላይ ይገኛል። ስፖርት እንደዘገበው ማድሪድ የ25 ዓመቱ ኖርዌያዊ ለቀጣዩ የአጥቂ ውህደታቸውና ማዕከላዊ አካላቸው ሲከታተሉት ቆይተዋል። ምንም እንኳን በቅርቡ በኢቲያድ እስከ 2034 ድረስ የሚያቆየው የ9 ዓመት ተኩል ውል ቢፈርምም። ሀላንድና ወኪሎቹ ለወደፊቱ ወደ ቤርናቢው ሪያል ማድሪድም ለመዘወር በሩን እንዳልዘጉት መነገሩ ትኩረትም ይስብ ነው። ሀላንድ በታሪክ ደረጃ ከፍተኛ ግቦችን ማስቆጠር የሚያስችል ንጹህ 9 ቁጥር አጥቂ ነው። የግብ ክልል ውስጥም የመረጠበት ስሜቱ በራሱ ኳሶችን በበላይነትና እንዲሁ ደግሞ ለሎስ ብላንኮቹም በመሀል የማጥቃት መስመር ላይ እውነተኛ መሳሪያ አድርገው ይመለከቱታል። ምንም እንኳን በዚህ የውድድር ዘመን የአጥቂ መስመሩን በአስደናቂ ሁኔታ የመራው ኬሊያን ኤምባፔ በቡድናቸው ውስጥ ቢኖርም ይህ ግን የማንቸስተር ሲቲውን ኮከብ ከማሳደድ ግን አያግዳቸውም። የውድድር ዘመኑን በቻምፒየንስ ሊግ ውጤትና በላሊጋ ዋንጫዎች ለሚለካ ክለብም እንደ ሀላንድ ያለ ከፍተኛ አጥቂ ማስፈረም የሁለቱንም የስፖርት ምኞቶችና የፋይናንስ አቅም አጽንኦት የሚሰጥ መግለጫ ይሆናል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ይህ ሊሆን የሚችለው ዝውውርም በከፊል ከቪኒሲዮስ ጁኒየር የወደፊት እጣ ፈንታ ጋር በተያያዘ ባለው ግልጽ ያልሆነ ሁኔታ ጋር የተቆራኘ ነው። ምንም እንኳን በዓለም እግር ኳስ ውስጥ ካሉ በጣም አደገኛ የማጥቃት መስመር ተጫዋቾች መካከል አንድ ሆኖ ቢቆየም ስለሚናውና የረጅም ጊዜ ተስማሚነቱ ግን የሚነሱት ግምቶች ማድሪድ ለሦስቱ የፊት መስመር ተጫዋቾች የተለያየ ውቅ እንግዲህ ውቅረቶችን እንዲያቅድም አድርጎታል። ሁኔታው ክለቡን ወደ ጎን መስመር ወይም ወደ ክንፍ መስመር ተጫዋቾች መልሶ ማስተካከል እንዲያደርግ ከገፋፋም እንደ ሀላንድ ያለ የመሀል አጥቂ፣ ከፍተኛ ጎል አስቆጣሪ አጥቂ ማለይ ማተኮርም ማራኪ ሚዛንን ሊሰጣቸው እንደሚችል ነው መረጃዎች እየጠቆሙ የሚገኙት። ሪያል ማድሪድ እንግዲህ ለኤርሊንግ ብራውት ሀላንድ ሪከርድ ሰባሪ የሆነ የዝውውር ጥያቄ ማቅረብ ይኖርበታል። በእንደዚህ አይነት ሁኔታ ማድሪድ በባህላዊ ማዕከላዊ ምሰሶም ዙሪያ እንደገና መገንባትም ይችላል። ይህ ማለት በከፍተኛ የስራ ተመን የሚጫወቱ የመስመር ተጫዋቾችንና ከመሀል ሜዳ በሚወጡ ተጫዋቾችም የሚደገፍ ምርጥ ዘጠኝ ቁጥር ያገኛሉ ማለት ነው። እርግጥ ነው ለማድሪድ ትልቅ እንቅፋቶች ያሉ፣ ማንቸስተር ሲቲም እጅግ በጣም ረጅም ውል ያለው የዘመኑን ምርጥ አጥቂ ለመሸጥም ምንም አይነት ጫና የለበትም። ተጫዋቹንና ክለቡን ለማግባባትም የሚያስፈልገው የዝውውር ክፍያ የደሞዝ ጥቅልና የስፖርት ዋስትናዎችም የማድሪድን ሀብቶች ወሰንም የሚገፋም ሊሆን ይችላል። ማድሪድ የጨዋታውን ምርጥ እንግዲህ ኮከቦችን የመሰብሰብ አላማውን የሚስማማ እንግዲህ በአንድ ትውልድ ውስጥም አንድ ጊዜ የሚገኝ ግብ አስቆጣሪ አድርገው ያዩታልና ሲቲ ይህንን የረጅም ጊዜው የውል ፕሮጀክቱንም ማዕከላዊ አጥቂ አድርጎ የመያዝ ፍላጎት ቢኖረውም የማድሪድ ፍላጎት ግን ገፍቶ ሊመጣ እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። ሊቨርፑል እስካሁን በክስተት የተሞላ የውድድር ዘመን ነበር የአምናው የፕሪምየር ሊግ አሸናፊዎች የፕሪምየር ሊጉን ዋንጫ እንደሚያሸንፉ ግልጽ ተወዳጅ ሆነው ነበር የሚታዩት እናም የውድድር ዘመኑን የጀመሩት በዚህ መንገድ ነበር ከመጀመሪያዎቹ አምስት ጨዋታዎች አምስት ድሎችንና ዘግይተው ግቦችን በማስቆጠርም ሪከርዳቸው በዚህ የውድድር ዘመን በአርኔ ስሎት መሪነትም የአእምሮ ጥንካሬያቸውን እንግዲህ ማይቁዳ ሆኖም ታይቷል ማንቸስተር ዩናይትዶችም ውድ የሆነ አዲስ ፈራሚ ጥሩ ብቃት ሳያሳዩ ይህንን ማድረግ መቻላቸው ገና ብዙ የሚመጣ ነገር እንዳለ የሚያሳይ ነው። ሆኖም ግን ከዚያ ጊዜ ጀምሮ አራቱን የፕሪምየር ሊግ ጨዋታዎች ተሸንፈው በፕሪምየር ሊግ የዋንጫ ፉክክር ከአርሰናል ነጥቦችን ርቀው እንደነበር ይታወሳል። በዚህ ሳምንት ግን ወደ አሸናፊነት ተመልሰዋል። በዚህ ውድድር ዘመን ከዋና ተጫዋቾቻቸው አንዱ የሆነው ፌዴሪኮ ኪያዛ ከተቀያሪው ወንበር ተነስቶ በመግባትም ተጽዕኖ ማሳደር ልምዱ አድርጎታል። ስሎታ ሆነም በቂ የመጀመሪያ እድል ባይሰጠውም ፍሬድሪክ ወኪ የዛግን በሩን ማንቋቋቱን ቀጥሏል። የቀድሞ የዩቬንቱስ የፊት መስመር ተጫዋች እንግዲህ ከክሪስታል ፓላስ ጋር ባደረጉት ካራ ካፕ ጨዋታም የወደፊት ጣፈንተውን ግልጽ አድርጓል። ከሊቨርፑል ዶ ኮም እንደዘገበው ከሆነ እንዲህን ያለው በአሁኑ ጊዜ እያደረግኩት ባለውት ነገር በጣም ደስተኛ ነ ሲሏል ብሏል። ቡድኑ እያሸነፈ ስላልሆነ ባለው ሁኔታ ደስተኛ አይደለሁም፣ ነገር ግን በግሌ ለቡድኑ ለደጋፊዎቹ ብዙ እየሰጠው ነው ብዬ ግን አስባለሁ። እናም ወደፊት ያንን ደግሞ ለማድረግም መቀጠል ፈልጋለሁ ብሏል። ዋናው የሚደረግበት ምክንያት ይህ ነው። ግልጽ ነው፣ እዚህ መቆየት እፈልጋለሁ። እናም ሊቨርፑል እንደገና ማሸነፍም እፈልጋለሁ። ጥሩ መጫወት ፈልጋለሁ። ዋናው ግቤም ደግሞ ይሄ ነው። ከዚያ በኋላ ደግሞ አሰልጣኙ እንደሚያሰልፈኝ አምናለሁ። ልጀምርም አልጀምርም እንግዲህ እኔ አይመለከተኝም። የተሰጠኝን ደቂቃ ብቻ መጫወት ነው። ከዛ በኋላ አሰልጣኝ ውሳኔ ይሆናል። ነገር ግን ጥሩ መጫወቴን ከቀጠልኩኝ በእርግጠኝነት ተጨማሪ ደቂቃዎችን ይሰጠኛል፣ ምክንያቱም አሰልጣኙ ያንን በየቀኑ ስለሚነግረኝ ነው። ባለፈው ዓመት የአቋም ጥንካሬ ላይ በቂ አልነበረም። በአእምሮ ዝግጁ አልነበርኩም፣ እናም አልተጫወትኩም። ከሌሎች ልጆች ጋርም እኩል አልነበርኩም፣ ምንም አልተሰማኝም። በዚህ ዓመት ልክ እንደጀመረን በአካልም በአእምሮም የተሻለ እየተሰማኝ እንደሆነ አውቃለሁ። ብዙ ተጫውቼዋለሁ፣ እናም ወደ ደረጃዎች ለመድረስም አሁንም የበለጠ መጫወት አለብኝ በአውሮፓ ዋንጫ። ስናሸንፍ ደግሞ አሁንም ደግሞ እጫወትም ነበር ብሏል። አሁን የተለየ ተጫዋች ነኝ፣ ነገር ግን እየሄድኩበት ያለው መንገድን ወድጀዋለሁ። እናም ከፍጥነት ትንሽ መቀነስ በስተቀር በብዙ የጨዋታ ገጽታዎቼ መሻሻሌን ወድጀዋለሁ። የሊቨርፑል የፊት መስመር ተጫዋች በአንፊልድ ራሱን ማረጋገጥ ይፈልጋል። ፌደሪኮ ኪያዛ በዚህ አመት ተጨማሪ ድሎችን ሊያገኝ ይገባል። እሱ ብቁ እንደሆነም እየተመለከተ ነው። ክለቡን በተቀላቀለበት ወዲህም በምርጥ ብቃቱ ላይ ነው የሚገኘው የመጀመሪያዎቹ ተሰላፊዎቹም ከሚሆኑት ተጫዋቾች መካከል እንደመሆን እንዳለበት ነው በርካቶች የተናገሩት። የእግር ኳስ ተንታኝ የሆነው ጄሚ ካራገር አርሰናሎች እንግዲህ ሊጉን ካሸነፉ የአርሰናል ተከላካይ ጋብሪኤል ማጋሌሽ የፒኤፍኤ የአመቱ ምርጥ ተጫዋች የሚለውን ሽልማት ማሸነፍ አለበት ብሏል። የሚኬል አርቴታው አርሰናል በአሁኑ ወቅት በ እንግዲህ በነጥብ ልዩነቶች ፕሪምየር ሊጉን እየመራ ነው የሚገኘው በደረጃ ሰንጠረዡ ከማንቸስተር ሲቲ በስድስት 6 ነጥቦች ና ከሊቨርፑል በሰባት 7 ነጥቦች ርቀዋል። ምንም እንኳን ገና የውድድር ዘመኑ መጀመሪያ ላይ ቢሆንም የሊጉ የዋንጫ ድርቅን ለማቆም ይህ ዓመት የመጨረሻው የእነርሱ ትልቁ ግምት የሚሰጣቸው ዓመት ሊሆን ይችላል። የቡድኑ የጀርባ አጥንት የመከላከል ጥንካሬያቸውና ጨዋታዎችን የማሸነፍ ችሎታም አላቸው። በዚህ የውድድር ዘመን በዘጠኝ የፕሪምየር ሊግ ጨዋታዎች አርሰናሎች የገባባቸው የጎል ብዛት ሶስት ብቻ ነው። ሁሉም ተከላካዮች ጠንካራ ቢሆኑም የመከላከል መስመራቸው መሪ ግን ብራዚላዊው ተከላካይ ጋብርኤል ማጋለሽ ነው። ካራገር እንደሚለው ከሆነ እንግዲህ፣ ለስካይ ስፖርት ሲናገርም አርሰናል ቀጥሎ ሊጉን አሸንፎ ከሄደም አሁን ባለው ሁኔታ እሱ ቁጥር አንድ ተፎካካሪ ነው ብዬ አስባለሁ ብሏል። ሌሎች ሶስት ተጫዋቾችን እንጥራ ከተባለ ግን እንዲሁ ቴሪ፣ ቨርጂል ቫንዳይክ እነዚህ ተጫዋቾች ከጋብርኤል ማጋሌሽ ጋር ለክለቦቻቸው መሪዎችና ታላላቅ ተጫዋቾች የነበሩ ከዚህ በፊት ተጫዋቾች ናቸው ሲልም ጭምር ነው የተናገረው እንግዲህ ጋሪ ኔቭል ነው። ይህንን ይቅርታ፣ ጄሚ ካራገር ነው ይህንን ሀሳብ እየሰጠ እንደሚገኝ መረጃዎች የወጡት። በእርግጥም ጆን ቴሪ የፒኤፍኤ የአመቱ ምርጥ ተጫዋች ሽልማትን ባሸነፈበት አመት ፕሪምየር ሊጉን ያሸነፈ ብቸኛው ተጫዋች ነው። ነገር ግን ጆን ቴሪና ቨርጂል ቫንዳይክ ሚናን ስትመለከት ግን ያስቆጠሩት ግቦችን ተመልከት። ከኋላ ትልቅ መሪዎች ብቻ ሳይሆኑ የሚያስቆጥራቸው የግብ ብዛቶች እናም የጋብርኤል ማጋሌሽ ሪከርድም እነዚያን ቁጥሮች ስትመለከት ከነሱ በእጅጉ የተሻለ ነው። የውድድር ዘመኑ በጣም ገና ነው፣ ብዙ ይቀረባል። ነገር ግና አርሰናሎች በዚህ አመት የሊጉን ዋንጫ ለማሸነፍ ጠንካራ ምክንያት አስቀምጠዋል። ይህም በብቃታቸው ምክንያትም ብቻ ሳይሆን እንደ ሊቨርፑል እና ማንቸስተር ሲቲ ያሉ ቡድኖች ወጥነትና ብቃትም ለማግኘት እየተቸገሩ በመሆናቸው ጭምር ነው። ከክረምቴ ተጫዋቾች የዝውውር ስራ በኋላም የአርኔስሎት ቡድን የሊጉን ዋንጫ ለመከላከልም ግልጽ ተወዳጅ ይመስል ነበር ነገር ግን አርቴታ ና ቡርኑ በአፈጻጸማቸው ና በመከላከል ብቃታቸው ደጋፊዎችን አስገርሟል ነው እየተባለ የሚገኘው እንደ ዲያሪዮ አስ ዘገባ ከሆነ የሪያል ማድሪድ ኮኮ ቪኒሲዮስ ጁኒየር ከክለቡ ውጪ ያለውን እንግዲህ የወደፊት ኃላፊነት ህይወትንም እየመዘነ እንደሆነ እየተነገረ ነው የረጅም ጊዜ የሪያል ማድሪድ የአጥቂ መስመር መሳሰቱ አድርጎ ይወሰድ የነበረው የ25 ዓመቱ የፊት መስመር ተጫዋች በሻቪ አሎንዞ መሪነት የውድድር ዘመኑን ሲጀምርም ውጥረት የበዛበት ጊዜን አሳልፈዋል፣ ና ምንጮች እንደሚያመለክቱት ደረጃው ካልተሻሻለም ድንገተኛ የጠሮር መልቀቅ እንኳን ሊያስብበት ይችላል። ሪፖርቶች አክለው ቪኒሲዮስ ጁኒየር በሶስት ጨዋታዎች የመጀመሪያው አስተላለፍ ውስጥ አልተካተተም ነበር። እንዲሁም በቅርብ ሳምንታት ውስጥም በተደጋጋሚ ተቀይሮ እየወጣ ነው። ይህም ደግሞ በኤል ክላሲኮ ወቅትም ከፍተኛ ብስጭት ውስጥ ከቶታል። በቪኒሲዮስና በሻቪ አሎንሶ መካከል ያለው ግንኙነትም በማድሪድ እየተበላሸ ነው። ብራዚላዊው ማድሪድ ባርሴሎናን 2 ለ1 ባሸነፈበት ጨዋታ ተቀይሮ በመውጣቱ ተቆጥቶ ምላሽ ከሰጠ በኋላ በተጫዋቹና በአሎንሶ መካከልም ያለው ግንኙነት ተቋርጦ ነበር። በቀጥታ ፊት ለፊትም ለመነጋገር ውይይቶችንም አድርገዋል። በክረምቱ ወቅትም የሳዑዲ ፍላጎትን ከማንሳቱ በተጨማሪ አጥቂው አሁንም በማድሪድ ውስጥ ያልተረጋጋ ነው የሚመስለው። አንድ ጊዜ የማድሪድ የግራ መስመር በተለያዩ ፍጥነቶች የሚመራው ተጫዋች አሁን ላይ ግን ራሱን በማይታወቅ ሁኔታ ውስጥም ሆኖ አግኝቶታል። በሻቪ አሎንሶ መሪነት የተጫዋቹ የመጫወት ጊዜ እየቀነሰ ነው። ቪኒሲዮስ አሁንም ከፍተኛ ተጽዕኖ ያለውና በግራ መስመርም ተፈላጊ አጥቂ ቢሆንም በድንገተኛ ፍጥነቱና በአንድ ለአንድ የማለፍ ብልህነቱ ግን ጨዋታዎችን መክፈል የሚችል ቢሆንም፣ አሁን ያለው የአስተላለፍ ዝግጅት ግን አልፎ አልፎ መዋቅራዊ ቁጥጥርን እንደሚያደርግለት ጭምር ነው የሚታመነው። የተጫዋቹ የረጅም ጊዜ ውል ያለው፣ በደጋፊዎች ዘንድም እጅግ ተወዳጅ እንደሆነ የሚታወቅ ነው ማድሪድ ተተኪ ቅርስ ሳይኖረው ለመሸጥ ፈቃደኛ ስላልሆነ የጥር የዝውውር ውስብስብን ያደርገባል። ሆኖም ግን የመጫወቻ ደቂቃዎችን መቋረጥ ከቀጠሉ እናም ደግሞ አሁንም ከባቢ አየሩ ውጥረት የበዛበት ከሆነ ተጫዋቹ ግን ሊለቅ የሚችልበት እድል እየጨመረ መምጣቱን የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። የናፖሊ ለራስመስ ሆይለንድ ያለው ፍላጎትም ወደ ከፍተኛ ደረጃ ከፍ ብሏል። እንደ ዴይሊ ሚረር ዘገባ የሴሪኤው ክለብ በጥር መጀመሪያ ላይ በውሰት ላይ የሚገኘውን የማንቸስተር ዩናይትዱን አጥቂ በቋሚነት ለማስፈረምም አረንጓዴ መብራት እንደተሰጠው ተዘግቧል። ይህም ከኦልድ ትራፎርዱ ክለብ ጋር የተስማሙበትን የ38 ሚሊዮን ፓውንድ የመግዛት አማራጭም ተግባራዊ ያደርጋል። የ22 ዓመቱ ዴንማርካዊ በናፖሊ ብቃቱን መልሶ በማግኘት ላይ ሲሆን በሁሉም ውድድሮች በስድስት ጨዋታዎች የሚያስቆጠረው ስድስት ግቦችን ወደ ፈጣን ስምምነትን በሚያመራ ንግድ ውስጥም ፍጥነቱ ጨምሯል። ለናፖሊ ለረጅም ጊዜ የሚቆይ ዘጠኝ ቁጥር ተጫዋችም ለማስፈረም እድል ነው። ለራስመስ ሆይለንድ ደግሞ ለእነርሱ የሚስማማ ስርዓት ውስጥም ዋና ተዋናይ ሆኖ የመቀጠል አጋጣሚ አለው። የሆይለንድ ተጽዕኖ ፈጣሪ ሆኗል። በናፖሊ አጥቂ አጫወትና ከፈጣሪ አማካዮችና የጎን መስመር ተጫዋቾችን በሚያገኘው ብዙ ኳሶች ምክንያትም ዴንማርካዊው ማንቸስተር ዩናይትድ በመጀመሪያ እንዲያስፈርሙ ምክንያት የሆነው ብቃትን አሳይቷል። ግቦቹ በመጀመሪያ ንክኪ በሚገቡ ኳሶችን በፈጣን ሽግግርና በተጨናነቁ ቦታዎች ላይ በሚያደርጋቸው ወሳኝ ንክኪዎች በተለያዩ መንገዶች የመጡ ሲሆኑ ይህም ደግሞ ብቃቱንና በራስ መተማመኑን መመለስም እንደቻለም የሚያሳይ ነው። ከናፖሊ አንጻር 38 ሚሊዮን ፓውንድ ውል ለማስፈጸምም ተርጉም ይሰጣል። እናም አሁን ባለው ሁኔታ እንደ ጥሩ ስምምነት ነው የሚታየው። ይህ ደግሞ ወደ ሁለተኛው የውድድር ዘመን አጋማሽ ሲገቡ ግልፀኝነትን ይሰጣል። እንዲሁም ብቃቱ ከቀጠለ ደግሞ የራስመስ ሆይሉንድ ዋጋ ሊጨምር ከሚችልበት ተወዳዳሪ የበዛበት የክረምት የተጫዋቾች የዝውውር መስኮት ገበያም ክለቡን ይጠብቀዋል። ይህ ክፍያ ለ ሀያ ሁለት ዓመቱ ከፍተኛ አቅምና ለወደፊቱም እንደገና የመሸጥ እድልም ላለው ተጫዋች ምክንያታዊ ሊሆን እንደሚችል በርካቶች ግምቶቻቸውን ይሰጣሉ። ዩናይትድ የመውጣት ውሳኔውን ያደረገው ከፍተኛ አቅም ያለውና ጣሊያናዊ አስደናቂ ብቃት እያሳየ ያለውን ወጣት አጥቂም ለማሰናበት ነው። ዩናይትዶች በክረምቱ የዝውውር መስኮት በኤንጃሚን ሸስኮን ካስፈረሙ በኋላ ዴንማርካዊውን አጥቂ ሆይላንድን ወደ ጣሊያን መላካቸው የሚታወስ ነው። ሆላንድ ራሱን በሴሪ ኤ ምቾት ይሰማዋል። የሊጉ ታክቲካዊ ፍላጎቶችና እንቅስቃሴዎችና ውሳኔ አሰጣጡም አሁን ላይ በትልቁ እያሳየ ነው። እስካሁን ምንም ነገር አልተፈረመም። ነገር ግን የአሁኑ ፍጥነት በሜዳ ላይ ያለው ብቃትና ከሜዳ ውጭ ያለው ደግሞ አመቺ ሁኔታ ለዴንማርካዊው ዓለም አቀፍ ተጫዋችም ወደ ፓርቲኖ ወይም ናፖሊ ቋሚ ምዕራፍን እያመላከተ እንደሆነ ጭምር ነው መረጃዎች የሚያሳዩት። የአስተን ቪላው ተከላካይ ኤዝሬል ኮንሳ ከዚህ ጥር ወር ከፕሪምየር ሊጉ ትልልቅ የዝውውር ውዝግቦች አንዱ ማዕከል ሊሆን ይችላል። የ28 ዓመቱ ኤዝሬል ኮንሳ ለኡናይ ኤምሪ ቡድንም በቋሚነት አርአያ ሲሆን አሁን ደግሞ የእንግሊዝ ልሂቃን ክለቦችን ትኩረት ስቧል። ወደ እንግሊዝ ብሔራዊ ቡድን ከተቀላቀለ በኋላ የኤዝሬል ኮንሳ ዝናም ባለፈው ዓመት በእጅጉ ጨምሯል። ይህ ደግሞ በእንግሊዝ እግር ኳስ ውስጥ ካሉ በጣም ታማኝና የተረጋጉ የመሃል ተከላካዮች አንዱ እንዲሆንም አድርጎታል። ተከላካዩ ለብሔራዊ ቡድኑም 16 ጊዜ ተሰልፈዋል። የእዝሬል ኮንሳ ብቃት በኡናይ ኤምሪ መርነትም የአስተን ቪላ ጠንካራ የመከላከል ብቃትም ቁልፍ አካል ሆኗል። ሊቨርፑል እና ማንቸስተር ሲቲ እዝሬል ኮንሳን ከሚከታተሉ ክለቦች መካከል ናቸው። ከወኪሎች በተገኘው መረጃ መሰረትም ምንጮች እንደተናገሩት ከሆነ ሊቨርፑል፣ ቶትናም ሆትስፐርስ እና ማንቸስተር ሲቲ የእሱን ሁኔታ በቅርበት እየተከታተሉ ነው ክለቦች መካከልም እንደሚከታተሉ ነው የተገለጸው። ሊቨርፑል ባለፈው ክረምት የዝውውር መስኮትም በእስራኤል ኮንሳ ላይ ፍላጎት ነበረው፣ ነገር ግን መደበኛ የዝውውር ጥያቄ ላለማቅረብ መርጠዋል። ክሪስታል ፓላስ የጠየቀው ከፍተኛ ዋጋ የተነሳ ማርክ ጎውሂን የማስፈረም ጥረታቸው አስቸጋሪ በመሆኑ ኮንሳ የበለጠ ሊሳካ የሚችል ኢላማ ደግሞ ሆኖ ዳግም ብቅ ብሏል። በተመሳሳይ ጊዜ ቶትናም የክሪስቲያን ሮሜሮ ወጥነትም የጎደለው አቋም ጥንካሬ ከግምት ውስጥ በማስገባትም የመከላከል አቅሙን ለማጠናከር ከፍተኛ ፍላጎት አለው ማንቸስተር ሲቲ ደግሞ ለረጅም ጊዜ የሚቆይ የተጫዋችም ዝውውርና ሊሆን የሚችል የወደፊት መውጣቶችን አስቀድሞ በማሰብም በንቃት እየተከታተለ ነው ሌሎች በርካታ ክለቦች እንደ ቸልሲ ዌስትሃም ዩናይትድ ኒውካስል ዩናይትድ እና ክሪስታል ፓላስም ፍላጎት አሳይተዋል ቸልሲ በቁልፍ ተጫዋቾች ላይ በደረሰው ጉዳት ምክንያትም የመከላከል አማራጮቹን እንደገና እየገነባ ነው። ዌስት ሃም ዩናይትድ እና ኒውካስል ደግሞ ለመከላከል መስመራቸው ወጥ የሆኑ አማራጮችን እየፈለጉ ነው። ሆኖም ግን አስተን ቪላ ለመሸጥም ፍቃደኛ አይደለም። የእዝሬል ኮንሳውል እስከ ሰኔ 2028 ድረስም የሚቆይ ሲሆን፣ ይህም ደግሞ ክለቡ በድርድር ውስጥም የብልጫ ቦታ ይሰጠዋል። ይሆንም ግን የአስተን ቪላ የትርፍና ቀይ ሂሳብ ደንቦችም የማክበር አስፈላጊነት ውሳኔያቸውን እንዲቀይሩ ሊያስገድዳቸው ይችላል። በራሱ ክለብም ያደገን ተጫዋች መሸጥም በሂሳብ አያያዝ ረገድ ንጹህ ተርፍንም ይወክላል። ይህም ደግሞ የፋይናንስ መዝገቦቻቸውን ለማስተካከል ለሚፈልጉ ክለቦችም ወሳኝ እንደሆነ ነው የሚነገረው። ቪላ ለኢዝራኤል ኮንሳ ከ40 ሚሊዮን እስከ 45 ሚሊዮን መካከልም ዋጋ እንደጠየቀም ተዘግቧል ያሃዝ ደግሞ የሱን ልምድና የቡርን ያለውን ጠቀሜታም የሚያንጸባርቅ ነው። አስተን ቪላ በጣም ጥገኛ ከሆኑ ተጫዋቾች አንዱን ለማቆየት የተቻለውን ሁሉ የሚያደርግ ቢሆንም የገንዘብ እውነታዎች ግን ሌላ ሊወስኑ ይችላሉ ተብሎ እንደሚጠበቅ ነው መረጃዎች የወጡት። የዌስትሃም ዩናይትድ አማካይ የሆነው ጉይዶ ሮድሪጌዝ ከቅርብ ወራት ወዲህ ክለቡን ለቆ ሊሄድ እንደሚችል ሲነገር ቆይቷል። ተጫዋቹ በጥር ወር የዝውውር መስኮት ወቅትም ክለቡን ለመልቀቅ ሁሉም ነገር ተዘጋጅቷል። ከሜክሲኮ የዜና አውታር እንደተገኘው ቲቪ አስኬታ በተገኘ ዘገባ መሰረትም ተጫዋቹ በጥር ወር ወደ ክለብ አሜሪካ ሊያመራ ይችላል። እሱ ቀደም ሲልም ለዚህ ክለብ ተጫውተዋል። እናም እነሱ በዚህ የውድድር ዓመት መጀመሪያ ላይም ፊርማውን ለማግኘት ፍላጎት ነበራቸው። ጊውዶ ሮድሪጌዝ ባለፈው በጋም ዌስት ሃም ዩናይትድን ለመቀላቀል የነበረ ቢሆንም በዚህ ውድድር ዘመን ግን መደበኛ ተሳታፊ ሆኖ አልቀጠለም። የአርጀንቲና ብሔራዊ ቡድን ተጫዋች የሆነው ይህ አጥቂ መደበኛ የመጫወቻ ጊዜም ፍለጋ መሄድ አለበት። እናም ደግሞ ወደ ቀድሞ ክለቡ መመለስም ተስማሚ ሊሆንለት ይችላል። ይሁን እንጂ በለንደኑ ክለብ ደግሞ በዓመት 45 ሚሊዮን ዩሮ እያገኘ ነው። እናም ደግሞ ክለቡ ክለብ አሜሪካ ይህንን ክፍያ መክፈልም አይችሉም። ጊዶ ሮድሪጌዝ ወደ ሜክሲኮ ክለብ መመለሱን ለማረጋገጥ ከፍተኛ የደሞዝ ቅነሳን መቀበል ይኖርበታል። ሁኔታው እንዴት እንደሚዳብር የሚታይ ነው። የሚሆነው በስራው ዘመን በዚህ ደረጃ ላይ በመደበኛነት መጫወት ይኖርበታል። እናም የለንደኑ ክለብ መልቀቅም ለእሱ ተመራጭ ይሆናል። በዌስትሃም የተቀያሪ ወንበር ላይ መቀመጥም የሚጠቅመው አይመስልም። ኑኖ ኤስፒሪቶ ሳንቶም በእርሱ ላይ ብዙም ፍላጎት እንደሌላቸው ግልጽ ነው። እስከ ውድድር ዘመኑ መጨረሻ ድረስም ብዙ እድሎች የማያገኝ ሊሆን ይችላል። በጥሮርም መውጫ መንገዱን ለእሱ የተሻለ ይሆናል። ዌስትሃም በመንገዱ ላይ እንቅፋት የሚሆኑ አይመስልም። እርሱ ደግሞ ለእነሱ ቁልፍ ተጫዋች አይደለም። እናም ደሞዙን ከሌሎችም ለማስወገድ ይፈልጋሉ። ክለብ አሜሪካ ስምምነቱን ለማጠናቀቅ የቀረበ እድልም ይዘው ይመጡ እንደሆነ ማየቱ አስደሳቸው ያደርገባል። እሱ በክረምቱ በነፃ ወኪልም ይሆናል። ነገር ግን ዌስትሃም ውሉን ለአንድ ዓመትም የማራዘም አማራጭ እንዳለው ጭምር ነው። መረጃዎች በትልቁ እየወጡ የሚገኙት ውድ ቤተሰቦቻችን ከፉአር ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስለተከታተላችሁን፣ ስላደመጣችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ያቀረብንበት የቀኑ ፕሮግራማችንን ይመስላል። መልካም ጊዜ ይሆንላችሁ።